ሰላም ጤና ስጥልና አድማጭ ተመልካቾች ከቶፕንስ ኔትወርክ እለታዊ ዜናዎች ይዘን ቀርበናል። በቅድሚያ አማርቶቹ፣ ኢትዮጵያ የ1 ቢሊዮን ዶላር የቦንድ ዕዳዋን ለማዋቀር ስታደርገው የነበረው ድርድር ያለ ስምምነት ተቋርጧል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር የከተማይቱ ከንቲባ አዳነች አቤቤ ገለጹ። ለሁለት ዓመት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነው ያገለገሉት አቶ ሳንዶካን ደበበ የማቋቋሚያ ደንቡ የጸደቀለትን የኢትዮጵያ ኒውክሊየር ኃይል ኮሚሽን በኮሚሽነርነት እንዲመሩ ተሾመ። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ጋር ውይይት ቢያደርጉም በደመወዝና ጥቅማጥቅም ጉዳይ እያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። የሕዳሴው ግድብ ውዝግብ በፖለቲካ ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ በአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ተናገሩ። የኢትዮጵያ መንግስት በ2024 ዓመተ ምህረት ዋናው ዕዳ የሚከፈልበት የ1 ቢሊዮን አሜሪካን ዶላር ቦንድ ዕዳዋን ለማዋቀር ያደረገችው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምቷል። ኢትዮጵያ ለዚህ ብድር በየአመቱ 6.625 ፐርሰንት ወለድ ለመክፈል ተስማምታ እንደነበር ይታወቃል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 15ና በጥቅምት ሶስት ሁለት አስራ ስምንት ዓ.ም መካከል የተካሄደው ውይይት በሁለቱ ወገኖች የቀረቡትን የመጨረሻ የእዳ ማዋቀር ሀሳቦች መካከል ያለውን ልዩነት ማጥበብ አልተቻለም። ሚኒስቴሩ ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መመዝገቡን ገልጾ ውይይቱ ወደፊት እንደሚቀጥል ተስፋውን አጠናክሯል። ሁለቱ ወገኖች ለአዲሱ ቦንድትም ዋናውን ዕዳ በ15 ፐርሰንት ቅናሽ በማድረግ 850 ሚሊዮን ዶላር እንዲሆን የክፍያውን የመጨረሻ ቀኑን እንደ አውሮፓውያን አቆጣጠር ሐምሌ 15 2029 እንዲሆን እና ያለፉት ሶስት የወለድ ክፍያዎች በሙሉ 99.375 ሚሊዮን ዶላር እንዲከፈሉ በሚለው ላይ ተቀራርበን ነበር። ሆኖም ቁልፍ ልዩነቶች በተለይም በቀረበው የእሴት መልሶ ማግኛ መሳሪያና የኪሳራ ቅነሳ ውሎች ዙሪያ ቀርቷል። ሁለቱም በኢትዮጵያ የውጭ ንግድ ላይ የተመሰረተ የእሴት መልሶ ማግኛ መሳሪያ ቢጠቀሙም ባለቤቶቹ ከተጨማሪ የውጭ ንግድ በአራት ዓመት ውስጥ 4.75 ፐርሰንት ከፍተኛ ክፍያ ሲፈልጉ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035 እና 36 የሚቆይና 1.5 ፐርሰንት የተገደበ ዝቅተኛ ክፍያን አቅርቧል። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ ኮሪደር ልማት እንደማይኖር የከተማይቱ ከንቲባ አዳነች አቤቤ ገለጹ። የከተማይቱ አስተዳደር የወንዞችን ዳርቻ ልማት ከኮሪደር ልማት ጎን ለጎን ለመስራት ባለፈው ዓመት ከመረከቡ በፊት ባለፉት አምስት ዓመታት በውጪ እርዳታና ዜጎች የተከናወኑ ስራ ሁለት ኪሎ ሜትር ብቻ እንደነበር ከንቲባዋ ይፋ አድርገዋል። አዳነች አቤቤ ይህንን ይፋ ያደረጉት ሰኞ ጥቅምት 3 2018 ዓም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ነው። በዚህ ዓመት ኮሪደር ብለን ለኮሪደር እንደ አዲስ የምንጀምረው አይኖርም። ጥናት እናደርጋለን። ቤቶችን እንገነባለን። በጥናታችን መሰረት ከህዝቡ ጋር ቅድሚያ የምንሰጣቸው ቦታዎችን ያልናቸው ጋር ውይይቶች እናደርጋለን ሲሉ ከንቲባዋ ተናግረዋል። የአዲስ አበባ ከተማ አስተዳደር 2018 ዓም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመላከቱት ከንቲባዋ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤ ማጥረቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤ ካጸደቀው በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.66 ቢሊዮን ብር ነው። በአዲስ አበባ ከተማ የዘንድሮ በጀት ከዘርፎቹ ሁሉ ከፍተኛ የገንዘብ መጠን የተመደበለት የመንገድ ልማት ዘርፍ ነው። ዘርፉ 349 ቢሊዮን ብር ተበጅቶለታል። የከተማይቱ አስተዳደር ዘንድሮ በሚገነባቸው መንገዶች የኮሪደር ልማት ስታንዳርድ እንደሚተገበር ከንቲባዋ ተናግረዋል። ለሁለት ዓመት የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ሆነው ያገለገሉት አቶ ሳንዶካን ደበበ በዛሬው ዕለት የማቋቋሚያ ደንቡ የጸደቀለት የኢትዮጵያ የኒውክሊየር ኃይል ኮሚሽን በኮሚሽነርነት እንዲመሩ ተሾሙ። አቶ ሳንዶካን ከፍተኛ የመንግስት ኃላፊ ሹመት ያገኙ በአምስት ዓመት ውስጥ ለአራተኛ ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካንን ከማክሰኞ ጥቅምት 4 2018 ዓ.ም ተምረት ጀምሮ የኢትዮጵያ ኒውክሊየር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ያስታወቁት የጠቅላይ ሚኒስትር ጽህፈት ቤት ነው። አቶ ሳንዶካን ይህንን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞ በተለያዩ የመንግስት ተቋማት ላለፉት 14 ዓመታት ሰርተዋል። በ2001 ዓ.ም ረት ከሀሮማ ዩኒቨርስቲ ዩኒቨርሲቲ በምግብ ሳይንስና በምርት አሰባሳብ ቴክኖሎጂ የመጀመሪያ ድግሪያቸውን ያገኙት አቶ ሳንዶካን ከሁለት ዓመት በኋላ ከአዲስ አበባ ዩኒቨርሲቲ በምግብ ሳይንስ እና ኒውትሪሽን ሁለተኛ ድግሪያቸውን ይዘዋል። ወጣቱ የመንግስት የስራ ኃላፊ የብዙዎቹን ትኩረት የሳቡት ሌላኛው ወጣት ባለስልጣን ሌሊሴ ነሜን በመተካት የኢንዱስትሪ ፓርኮች ልማት ኮሚሽን ዋና ስራ አስፈጻሚ በመሆን በሰኔ 2012 ዓ.ም ሲሾሙ ነበር። ለኮሚሽኑ ለሁለት ዓመት ከመንፈቅ ገደማ የቆዩት አቶ ሳንዶካን የፕላንና ልማት ሚኒስቴር ሚኒስቴር ዴታ ሆኖ የተሾሙት በጥቅምት 2015 ዓ.ም ነበር። በሚኒስቴር መስሪያ ቤቱ ለአንድ ዓመት ብቻ በኃላፊነት የተሰሩት አቶ ሳንዶካን በሚኒስቴር ዴታ ማድረግ የጠቅላይ ሚኒስቴር ልዩ ጽህፈት ቤት ኃላፊ ሆነው በጥቅምት 2016 ዓ ም ተሽመዋል። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማጥቅም ጉዳይ ያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። የተሻለ ደሞዝና ጥቅማ ጥቅም የጠየቁት የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ማምሻውን ውይይት ቢያደርጉም ተቃውሟቸው እንደቀጠለ ነው። የትግራይ ትግራይ ኃይሎች አባላት ከጥቅምት 3 2018 ዓ.ም በመቀሌ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሪና የቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አበል እንዲሁም የመኖሪያ ቤት ና ሌሎች ድጋፎች እንዲደረግላቸው ጠይቀዋል። ተቃውሞው እንደቀጠለ ና ተጨማሪ መንገዶችም እንደተዘጉ መረጃዎች ያመላክታሉ። ለአብነትም የትግራይ ኃይል አባላት ከመቀሌ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉ ዋና ከተማ ከውቅሮ ካደግራት ና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያሉ ትራፊክ እንቅስቃሴ አግደዋል። የትግራይ ጊዜ አስተዳደር ፕሬዝዳንት ጽህፈት ቤት ምንጭ እንዳረጋገጠው ሌተና ጀነራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀሌ ከተማ ተቃዋሚዎችን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፎቹ እንደቀጠሉ ናቸው። በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካና ና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሎም በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለው ውዝግብ በፖለቲካዊ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ ተናግረዋል። ማሳድ ማሳድ ከአልአረቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስቱ ሀገራት ማለትም በኢትዮጵያ፣ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገድ ላይ መፈታት ያለበት ያሉት ከፍተኛ አማካሪ በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘት እየሰራን ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ፣ ግብጽ እና ሱዳን የሞትና ህይወት ጉዳይ መሆኑን የጠቀሱት ማሳድ ግዙፉ የውሃ ኃይል ማመንጫ ፕሮጀክት ተመርቆ እውን ሆኗል። ወደፊት የሚካሄዱ ማንኛውንም የመፍትሄ አካሄዶች ይህንን እውነታ ያገናዘቡ መሆን አለባቸው ሲሉ አስገንዝበዋል። አክለውም በሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብር መደገፍ ትቀጥላለች ያሉት ሁለቱ ሀገራት ግብጽና ኢትዮጵያ ወደ ግጭት ማምራት የሌለባቸውና በታሪካዊ ትስስር የተቆራኙ ሀገራት ናቸው ሲሉ ገልጸዋል። ከፍተኛ አማካሪው በቅርቡ ወደ ኢትዮጵያና ግብፅ አድርገውት በነበረው ጉብኝት ወቅት የህዳሴ ግድብ ጉዳይ ዋነኛ ትኩረት እንደነበረ ገልጸዋል። በአሜሪካ በግብጽ መካከል ንግግሮች መቀጠላቸውንም አመላክተዋል። ብሉስ የህዳሴው ግድብ ጉዳይ ለፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ስትራቴጂካዊ እንደሆነ ገልጸው በመጀመሪያ የትራምፕ ዘመናቸው ለጉዳዩ መፍትሄ ለመፈለግ ጠንክረው መስራታቸውን አስታውሰዋል። አክለውም ለቀጣዩ ውይይትና ድርድሮች ያላቸውን ተስፋም ገልጸዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የግብጾን ፕሬዚዳንት አብዶል ፈታህ አልሲሲ እና የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድ ለማሸማገል ይፈልጉ እንደሆነ የተጠየቁት ማሳድ ፈጣሪ ከፈቀደ አብረው ሆነው እናያቸዋለን፣ እኛም ለዚሁ ግብ እየሰራን ነው ብለዋል። የግብጾ ፕሬዚዳንት አብዱል ፈታህ አልሲሲ ከትላንት በስቲያ እሁድ ግብጽ ኢትዮጵያ በግድቡ ላይ የምታደርገውን የተናጠል የውሃ አጠቃቀም ያልተገባና ኃላፊነት የጎደለው ነው፣ የግብጽን የውሃ ጥቅሞች ለማስጠበቅ ሁሉንም አስፈላጊ እርምጃዎችን ትወስዳለች ሲሉ መግለጻቸው የሚታወስ ነው። ይህንን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር ጥቅምት 32018 ዓ.ም በወጣው መግለጫ ግብጽ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባ ጫሪ ንግግሮችን አጠናክራ ቀጥላለች ሲል ከሷል። የካይሮ የቅኝ ግዛት ዘመን አስተሳሰብ በአባይ ተፋሰስ ሀገሮች መካከል ያለውን አካባቢ ትብብር አደጋ ላይ ይጥላል ሲሉም አስጠንቅቀዋል። አድማጭ ተመልካቾቻችን ከቶፕኖች ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።